የመከላከያ ሰራዊቱ ጥንካሬውን ጠብቆ የሚሰጡትን ሕገ መንግስታዊ ተልእኮዎች በብቃት እንዲፈጽም ካስቻሉት መሰረታዊ እውነታዎች መካከል ተከታታይነት ባላቸው በረጅምና በአጭር የሥልጠና ፕሮግራሞች ላይ የሚያደርጋቸው ተከታታይ ሥልጠናዎች በዋነኛነት ይጠቀሳሉ። ሥልጠና የመከላከያ ሰራዊቱን ሁለንተናዊ ብቃት በማሳደግ በኩል የሚጫወተው ሚና ከፍተኛ ነው። ሰራዊትና ስልጠና ሁሌም የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። የመከላከያ የሰው ሀብት አመራር ዋና መምሪያ ከሁሉም የመከላከያ ሰራዊት ክፍሎች የተውጣጡ የሰው ሀብት አመራር ባለሙያዎችን በሰው ሀብት አስተዳደር የሙያ ዘርፍ ለወራት አሰልጥኖ ሰሞኑን አስመርቋል። በስልጠናው ማጠቃለያ ላይ የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ የተገኙ ሲሆን፣ በተካሄደው ስልጠና ከፍተኛ ውጤት ላስመዘገቡ ተመራቂዎች ሽልማት ከሰጡ በኋላ ባደረጉት ንግግርም መከላከያ እንደ ተቋም በሁሉም መስክ ስኬታማ የግዳጅ አፈጻጸም እያስመዘገበ እንደሚገኝና በመከላከያ የሰው ሀብት አመራር ዋና መምሪያ በኩል በሰው ሀብት አስተዳደር የሙያ ዘርፍ ለወራት የተሰጠው ስልጠና የመከላከያን ወትሮ ዝግጁነት ወደ ላቀ ምዕራፍ በማሸጋገር በኩል የሚያበረክተው አስተዋጽኦ ከፍተኛ መሆኑን ገልጸዋል። ስልጠና ግዳጃችንን ለመወጣት የሚያስችል ትጥቃችን ነው። መከላከያ ድሮ ከሚናውቀው በላይ በጣም ጠንካራ፣ አስተማማኝ ተዋግቶ ድል ማምጣት የሚችል እና በተሰማራበት ሁሉ በየቀኑ የሚሰሙት ድልን እያስመዘገበ ያለው ተቋም ተመራቂዎቹ በስልጠና ቆይታቸው የጨበጡትን እውቀት ወደ ተግባር በመቀየርም የተቋሙን አሰራርና ደንብ በማዕከል ባደረገ መልኩ ተልኳቸውን ሊወጡ እንደሚገባም የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌትናል ጀኔራል አጫሉ ሸለመ አስገንዝበዋል። ይህ ስልጠና ጥሩ አቅም ፈጥሯል። በቴዎሪ ደረጃ ምንድነው የሚሰራው ነገር የሚሰራ ነገር ምንድነው የምለው ነገር ተምራቸዋል። በተግባር ደረጃ እንዴት ነው የሚፈጸመው የሚለው ነገር በጋራ በቡድን ተዋይታችሁ አይታችሁ፣ አሁን እዚህ የዋወቃችሁት እዚህ የያዛችሁትን እውቀትን ለሌላ አካፍላችሁ በሁለት በሶስት አእምሮች እጆች መስራት ስትችሉ ነው ተቋሙ ነው መቀየር ነው የሚችሉት። እዚህ የተማራችሁትን ይነስ ይብዛ ያወቃችሁትን ወደ ተግባር መቀየር ስችሉ ነው። ይህንን ደግሞ የሚተባበር የሚያግዝ ሀይልን ማምረት ከጎኒ ማድረግ ያስፈልጋል። ስለዚህ የእናንተም የዛሬ ስልጠናና ምረቃ የዚው የመከላከያ የተቋሙ አቅምን የመገንባት ወትሮ ዝግጁነትን የማረጋገጥ አንዱ አካል በኢትዮጵያ መከላከያ ዩኒቨርሲቲ ቢዝነስና ማኅበራዊ ጥናቶች ኮሌጅ አዛዥ ኮሎኔል መላኩ ደመላሽ በበኩላቸው ሰልጣኞች በቆይታቸው የንድፍ ሀሳብና የተግባር ስልጠና በመከታተል የተመደበላቸውን የትምህርት ክፍለ ጊዜ በመሸፈን በሰው ሀብት አስተዳደር የሙያ ዘርፍ ትልቅ አቅም መጨበጣቸውን ገልጸዋል። የዛሬዎቹ ተመራቂዎች በሰው ሀብት አስተዳደር ዋና ዋና የስልጠና ርዕሶች ማለትም በደንብና መመሪያ ተገባበር፣ በዕቅድ ዝግጅትና ሪፖርት አቀራረብ፣ በቅጥር ምደባና ዝውውር፣ በመረጃ እያያዝ፣ በምዘናና እድገት፣ በጡረታና ስንብት እንዲሁም በሲቪል አስተዳደር በአጠቃላይ ስልጠና የተሰጣቸው ሲሆን ስልጠናውም በሰው ሀብት ሙያ ለረጅም ጊዜ ተቋማችን ባገለገሉና እያገለገሉ ባሉ ከፍተኛ ጀነራል መኮንኖች ጭምር እንዲሰጥ የተደረገ ነበር። በስልጠናው ሂደት አብዛኛው ሰልጣኝ ለምን እንደመጣና ምን ይዞ መሄድ እንደሚገባው የሚገነዘብና የተገነዘበ ስለነበር ስልጠናውን በሚሰጥበት ወቅት በትኩረት የመከታተልና ተመልሶም በቡድን በማጥናት እንዲሁም በተግባር ልምምድ በማድረግ ከፍተኛ ጥረት አድርጓል። በእያንዳንዱ የትምህርት ርዕስም የመመዘኛ ፈተናዎች እየተሰጡ ስለመጡ በስልጠናው ማግኘት የሚገባቸውን እውቀት ጨብጠዋል ብለን ስለምናምን ለዛሬ ምርቃት እንዲበቁ ተደርጓል። በስልጠና ቆይታቸው ሊያሰራቸው የሚችል በቂ ክህሎት ሊያዳብሩ መቻላቸውን ከተመራቂዎቹ መካከልም አንዳንዶቹ በሰጡት አስተያየት ገልጸዋል። በሰው ሀብት አመራር የሚሰሩ ስራዎች ከቅጥር እስከ ስንብት ያሉትን በመከላከያ ተቋም ውስጥ ያሉትን ሰራዊት ለማገልገል ነው እኛ ዓላማችን። ያንን ስቀጠር ተቀጥሮ ከዚያ በኋላ ተቋሙ ውስጥ አገልግለው መጨረሻ ከሰራዊቱ ስሰናበት ምን መብት ማግኘት አለበት የምለውን በአንድ በመከላከያ ውስጥ ያለው መመሪያዎችን ደንቦችንና ህጎችን ተከትለን በማስራት በእኛ እንደ ሰልጣኝ እዚህ የሰለጠን ነው። ጥሩ የሆነ አቅም ጥሩ የሆነ ለታች ላሉትም ተነሳሽነት የሚሆን ስልጠና ነው። ስልጠናው የዋጭር ኮርስ ነው የወሰር ነው። አጠቃላይ ስልጠናው በመከላከያ ደረጃ የተሰጠ ነው። ይህ ስልጠናም አጠቃላይ ሁሉንም በሰው ሀብት እድገት በእድገትና መመሪያዎች በቅጥርና ሬስት ለመንት ቅጥርና ስንብት በመረጃና ማስረጃ፣ በሲቪል አስተዳደር እና በዕቅድ አዘገጃጀት፣ በተለያዩ ሙያዎች ነው የሰለጠን ነው። አጠቃላይ ስልጠናው እንደ መከላከያ ስለሆነ ወጥ የሆነ የሁሉንም እዝ ወጥ የሆነ አንድ አይነት አሰራር እንዲሆን ያደረገ ነው። እኔ ለራሴ ያገኘው አቅም ከዚህ በፊት አብዛኛው ጊዜ ካለው ከስራና ከግዳጅ አንጻር እንደዚህ ሳንሰለጥ ምናምን በልምድ ነበር የምንሰራው። ከኛ በላይ ያሉ የሰለጠኑ የመጡ አሉ። በእነሱ ስታንዳርድ ነበር የምንሰራው እና አሁን እኔ ለራሴ ተምሬ ሰልጥኜ በጣም ብዙ ነገር አውቄ ነገ ለአሀድ ወርጄ መስራት የሚችል አቅም አዳብሬ ያለው በጣም አሪፍ ነገር ነው። ሰጣኝ ነው ማለት። ከአቅም አንጻር ነው እየነገርካ ያለው አንዱ ከዜሮ የተነሳለ አንዱ መሃለኛው ይነበራል። አንዱ ደግሞ ብዙ አይነት ብዙ ጊዜ ሰርቪስ እያደረገ የመጣ ነበረ። ስለዚህ እነኚህ ስልጠና እንዴት ወደ አንድ አቅጣጫ ወደ አንድ መስመር እንገባለን የሚል ነበረ። እኔም ኮንደስ ጋር ተማሪ ነኝ፣ ሁለተኛው ማስተባባሪ ነኝ። እና የእነዚህ አቅም፣ የታችኛው እና የላይኛው ወደ መሃል መስመር ለመምጣትና የተሻለ አቅም ይዘን እንወጣ ነው አብዛኛው መጀመሪያ ስልጠና ስንጀምር፣ ያህን ኮሚትመንት ወይ ያህን ተግባር እንድናደርግ ብለን ተጓጉተን የገባ ነው። መድረስ ስልጠናው ማለት ነው። ከዛ መነሻ በማድረግ ስልጠናው ላይ ጥሩ ክትትል ነበረ። የነበረው ስልጠናው በሁለት ከፊል ነበረ፣ እስከ ስድስት ሰዓት የቲዮሪ ትምህርት ነበረ፣ ከዛ ከሰዓት በኋላ ደግሞ የተግባር ስራ ነበረ እና ከየአቅጣጩ አቅጣጫው የመጣው ሰልጣኝ በቲዮሪ ያየነው ወደ ተግባር እየቀየር ነው ስንከታተል የነበረና ጥሩ ነበር። ማለት ስልጠናው ከጅምሩ እስከ አፈጻጸሙ ድረስ በጥሩ ሁኔታ ሄደው ስልጠናው አካሄድ በተግባር በቲዮሪም በጥሩ ሁኔታ የተሰጣቸው የተግባር ልምምዱም በቡድን ጥናት፣ እንደዚሁም አቅም ያላቸው ደግሞ ወጥተው ተሞክራቸውን እንዲያስተላልፉ በማድረግ ከመመራሮች ደግሞ እጅግ ከፍተኛ ክትትል በማድረግ ፈተና በመፈተን ፈተና ውጤታቸው በጥሩ ሁኔታ የተካሄደው ከመከላከያ ዋና መምሪያ አሉ የሚባሉ ሙያተኞች ናቸው። ከአመራሩ እስከታችኛው ያለው አመራር መጥቶ ነው ተሞክሮና እውቀታቸውን ያስተላለፉት። በተጨማሪ የዩኒቨርሲቲያችንም ሰው ሀብቶች በተወሰነ ጊዜ ይህንን ተሞክሯቸውና ስልጠናውን በተገቢ ሰጥተዋል። ለምሳሌ ጠዋት ጠዋት እስከ ስድስት ሰዓት በቲዎሪ እንወስዳለን። ከሰዓት ያለውን ደግሞ ፎርሞችን የተለያዩ ፎርሞችን ሁሉም ሰው እዚህ ለምሳሌ ሁለት አይነት ሰው ነው ያለው፣ አዲስ የሰው ሀብት ሙያተኛ አለ፣ ነባር ደግሞ ከዚህ በፊት በርከት ያለ አመት ሲሰራ ይመጣለ እነዚህ አንድ አይነት ለማድረግ ከጠዋት እስከ ስድስት ሰዓት የቲዎሪ እንሰለጥነን እንማራለን። ከሰዓት ደግሞ ፎርሞችን እንለማመዳለን ማለት ነው። ይህም ደግሞ እዞች አንድ ላይ ለምሳሌ በሻምበል ተዋቅረን እዞች አንድ ላይ ስለነበርን አንዱ እዝ ከአንዱ እዝ ልምድ እየተለዋወጥ እድል ከፍተዋል የሚል አመለካከት አለኝ። የሰው ሀብት ማለት የመከላከያ ዋና የሰራዊቱ የጀርባ አጥንት ነው ማለት ትችላለህ። ምክንያቱም የሰው ሀብት ከሌለ ማንኛውም የሰራዊቱ ጥቅሞች፣ መብቶች ሊከበሩለት አይችልም። ለምሳሌ አንድ ሰራዊት ይቀጠራል። ከዛ ከተቀጠረ በኋላ ያድጋል፣ በተለያዩ በማረግም በምንም በትምህርትም በብዙ ነገር ያድጋል። ከዛ በኋላ ካደገ አድጎ አድጎ መጨረሻ ላይ ደግሞ በክብር ይሰናበታል ማለት ነው ይሄ ሰራዊት በዚህ መሀል ክ መሀከል ላይ ደግሞ በክብር የሚሰዋ በክብር የሚቆስል ብዙ እንትኖችን በሷት የሚከፍል አለ። ይህን ሁሉ ለማድረግ ለምሳሌ አንድ ወታደር ሲቀጠር ጀምሮ እስከሚመረቅ ድረስ ማለት እስከሚሰናበት ድረስ ያለውን የሷብት ነው የሚያሟላ ማለት ነው። የስልጠናው አካሄድ እንደነተደረገው ታችኛ ወደ ልጅ ለመሳብ መምህሩ ትኩረት አድርጎ በልምምዱም በቲዎሪ በጥናቱም በመሀልም እንድ ጥናት እንዲሰጣቸው በማድረግ እነሱ ወደ እዚህ በማስገባት በማምጣት ተመጣጣኝ አቅም ተፈጥሯል ማለት ይችላል። ሌላኛው ደግሞ በአህዷቸው አህዷቸው የስራ ላይ ተሞክሮ በማድረግ የስራ ላይ ልምምድ በማድረግ መሪዎቻቸው ሙዚቅ ጥብቅ ክትትል ካደረጉላቸው ነው፣ ከደገፏቸው በቂ አቅም ተፈጥሯል የሚል እምነት አለ። ሰልጣኞቹ በስልጠናቸው ማጠቃለያ ላይ በአድዋ ሙዚየም እና በብሔራዊ ቤተ መንግስትም ጉብኝት አድርገዋል። ሀገር ማለት ትልቅ ታሪክ ያላትና አገራችን ኢትዮጵያ ትልቅ ታሪክና አኩሪ ሰው ሊኮራበት ማንኛውም ዜጋዋ ሊኮራበት የሚችል ታሪክ እንዳላትና ይሄ ታሪክ ደግሞ ወደ ትውልድ እየተሸጋገረ እኛ ብናልፍም ቀጣይ ደግሞ የሚመጣው ትውልድም እያየው እየተማረበት ለዘላለም ከትውልድ ወደ ትውልድ የሚሸጋገር ቅርስ እንዳለና በዚህም ጥሩ አኩሪ ታሪክ እንዳለን እኔ በተጨባጭ ባይኔ አይቼ ራሴን ፎቶ አንስቼ በትክክል ዲያስሸ በእጀነክቼ ያየሁት ነገር ስለሆነ እኔ በጣም ደስተኛ ነኝ። ከዚህም በፊት በታሪክ ነበረ ሲወራ ነበረ። አሁን በተግባር መጥቼ በማየት ራሱ አድዋ ዜሮ ዜሮ በጣም ምርጥ ነው። አድዋ ዜሮ ዜሮ ከዚህም በፊት በቴሌቪዥን ነበረ ስናየ ነበረ። አሁን ደግሞ በአካል መጥቼ በማየት በጣም ደስተኛ ነኝ። ከዛ በመቀጠል ደግሞ የቤተ መንግስት የተለያዩ ቅርጻ ቅርጾች ቤተ መንግስት በመግባቴ እኔ በቃልም አልገልጽም። ከዛም እያየው በቴሌቪዥን ሲያየ ነበር። አሁን ደግሞ በአካል ምች በማየት ራሱ በጣም ደስተኛ ነኝ፣ ስሜትም ፈጥሮብኛል ማለት ነው። አባቶቻችን የአድዋ ድልን ጦርነት ሲዋጉ መጀመሪያ ላይ ያው መነሻቸው አድዋ ዜሮ ዜሮ ላይ አድርገው የተነሱበት ቦታ ማለት ነው። እሱን ደግሞ አባቶቻችን ያው ከዚህ በፊት በታሪክ ነበር የምንሰማ ማለት ቦታውን የት እንደሆነ ማናቅም፣ ግን በታሪክ በሚዳም እንሰማ ነበር። አሁን ደግሞ በዛው በተጨባጭ በአካል ተገኝተን አባቶቻችን ሲዋጉባቸው የነበሩ ባህላዊ መሳሪያዎችም አሉ። እነሱን ትጥቆችን እንዴት እንደተዋጉ እንደገና ደግሞ ያሸዋ ገበታንም አባቶቻችን ቻችን ያው በፊት ይጠቀሙ እንደነበረ ያው ያሉ ቁሳቁሶችን በፊት የነበሩትን እስካሁን ድረስ እነዛ ቁሳቁሶች ተጠብቀው ለታሪክ እንደተቀመጡ እስካሁንም ለወደፊትም እንደሚኖሩ ስላየው በጣም ደስተኛ ነኝ። የመከላከያ የሰው ሀብት አመራር ዋና መምሪያ ከሁሉም የመከላከያ ሰራዊት ክፍሎች እየተውጣጡ የሰው ሀብት አመራር ባለሙያዎችን በሰው ሀብት አስተዳደር ሙያ አሰልጥኖ ያስመረቀበትን ስነ ስርዓት አስመልክተን ያዘጋጀነውን ፕሮግራም በዚሁ አበቃን። ሰላም።